ኦሪት ዘውልቅ ምዕራፍ አስራ ዘጠኝ ተራ ቁጥር አንድ እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ተራ ቁጥር ሁለት እግዚአብሔር ያዘዘው የሕጉ ትእዛዝ ይህ ነው አለ መልካሚቱን ነውርም የሌለባትን ቀንበርም ያልተጫነባትን ቀይ ጊደር ያመጡልህ ዘንድ ለእስራኤል ልጆች ንገራቸው አለ። ተራ ቁጥር ሶስት እርሷንም ለካህኑ ለአልዓዛር ትሰጣላችሁ። እርሷንም ከሰፈር ወደ ውጭ ይወስዳታል። አንድ ሰውም በፊቱ ያርዳታል አለ። ተራ ቁጥር አራት ካህኑ አልዓዛር ከጊደሯ ደም በጣቱ ነክሮ ከደሟም በጣቱ ነክሮ ወደ መገናኛው ድንኳን ፊት ሰባት ጊዜ ይረጨዋል አለ። ተራ ቁጥር አምስት ጊደሪቱም በፊቱ ትቃጠላለች። ቁርበቷም ስጋዋም ደሟም ፈርሷም ሁሉ ይቃጠላል፣ አለ። ተራ ቁጥር ስድስት ካህኑም የዝግባ እንጨት ሲሶጵም ቀይ ግምጃም ወስዶ ጊደሪቱ በምትቃጠልበት እሳት መካከል ይጥለዋል፣ አለ። ተራ ቁጥር ሰባት ካህኑም ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ካህኑም እስከ ማታ ድረስ ርኩስ ይሆናል አለ። ተራ ቁጥር ስምንት ያቃጠላትም ሰው ልብሱን በውሃ ያጥባል፣ ገላውንም በውሃ ይታጠባል። እስከ ማታም ድረስ የረከሰ ይሆናል አለ። ተራ ቁጥር ዘጠኝ ንጹህም ሰው የጊደሪቱን አመድ ያከማቻል፣ ይሰበስባል። ከሰፈሩም ውጭ በንጹህ ስፍራ ያኖረዋል። ርኩሰትም ርኩሰትንም ለሚያነጻ ውሃ ለእስራኤል ልጆች ማኅበር ይጠበቃል አለ። ከኃጢአት ለማንጻት የሚሆን ነውና አለ። ተራቆ ጥራስ የጊደሪቱንም አመድ ያከማቸው ሰው ልብሱን ያጥባል፣ እስከ ማታም ድረስ ርኩስ ይሆናል። ይህም ለእስራኤል ልጆች በመካከላቸውም ለሚኖር መጻተኛ ለዘላለም ስርዓት ይሆናል አለ። ተራ ቁጥር አስራ አንድ የሞተውን ሰው በዲን ሬሳ የሚነካ ሰው ርኩስ ይሆናል አለ። ተራ ቁጥር አስራ ሁለት በዚህም ውሃ በሦስተኛውና በሰባተኛው ቀን ሁለመናውን ይታጠብ ያጠራል ንጹህም ይሆናል አለ። ነገር ግን በሦስተኛውና በሰባተኛው ቀን ሁለመናውን ባያጠራ ንጹሕ አይሆንም አለ። ቁጥር አስራ ሶስት የሞተውን ሰው በድኑን የሚነካ ሁለመናውን ባያጠራ የእግዚአብሔርን ማደሪያ ያረክሳል። ያ ሰው ከእስራኤል ዘንድ ተለይቶ ይጠፋል። በእርሱም ላይ የሚያነጻ ውሃ አልተረጨምና ርኩስ ይሆናል። ርኩሰቱ ገና በእርሱ ላይ ነውና አለ። ተራ ቁጥር 14 ሰው በድንኳን ውስጥ ቢሞት ሕጉ ይህ ነው። ወደ ድንኳኑ የሚገባ ሁሉ በድንኳኑ በድንኳኑም ውስጥ ያለው ሁሉ ሰባት ቀን ርኩስ ይሆናል። አለ ተራ ቁጥር አስራ አምስት መክደኛው ያልታሰረ የተከፈተ እቃ ሁሉ ርኩስ ነው። ተራ ቁጥር አስራ ስድስት በሜዳም በሰይፍ የተገደለውን ሰው ወይም የሞተውን በድን ወይም የሰውንም አጥንት ወይም መቃብርን የሚነካ ሰባት ቀን ርኩስ ይሆናል አለ። ተራ ቁጥር 17 ከኃጢአት ለማንጻት እንድትሆን ከተቃጠለችው ጊደር አመድ ለርኩሱ ይወስዱለታል። በእቃውም ውስጥ የምንጭ ውሃ ይቀላቀልበታል አለ። ተራ ቁጥር 18 ንጹህም ሰው ሂሶጵን ወስዶ በውሃ ውስጥ ያጠልቀዋል፣ ይነክረዋል። በድንኳኑም በእቃውም ሁሉ በዚያም ባሉ ሰዎች ላይ ሁሉ አጥንቱንም ወይም የተገደለውን ወይም የሞተውን ወይም መቃብርን በነኩት ሰዎች ላይ ይረጨዋል አለ። ተራ ቁጥር አስራ ዘጠኝ ንጹህም ንጹህም በሦስተኛውና በሰባተኛው ቀን በርኩሱ ላይ ይረጨዋል። ንጹህ የሆነ ሰው ነው የሚረጨው። በሰባተኛውም ቀን ያጠረዋል። እርሱም ልብሱን ያጥባል፣ ገላውንም በውሃ ይታጠባል። በማታም ጊዜ ንጹህ ይሆናል አለ ተራ ቁጥር አያ ሰው ርኩስ ቢሆን ሁለመናውንም ባያጠራ ያ ሰው የእግዚአብሔርን መቅደስ አርክሷልና ከጉባኤው መካከል ተለይቶ ይጠፋል አለ። በሚያነፃው አልተረጨምና ርኩስ ነው አለ። ይህም የዘላለም ሥርዓት ይሆንላቸዋል። የሚያነጻውን ውሃ የሚረጨው ሰው ልብሱን ያጥባል። የሚያነጻውንም ውሃ የሚነካ እስከ ማታ ድረስ ርኩስ ይሆናል አለ። ተራ ቁጥር ሃያ ሁለት ርኩሱም የሚነካው ነገር ሁሉ ርኩሱ ነገር የሚነካው ሁሉ ርኩስ ይሆናል።